የተደረገው በቃ እዚህ ጋር ምንም በቃ ምንም የሷ መምጣት ራሱ ጸብ ነው። የሷ መምጣት ትልቅ ጸብ ነው የሚነሳው፣ ትልቅ ነገር ነው የሚነሳው። ብሩኬ እኔ እንጃኔ ብቻ ነው ያደረገው ማርያምን ነው ምላችሁ። እሺ አሁን እኔ አሁን አንድ ትንሽ ስለ ሀይሚ አንድ ሁለት ነገር ላውራ፣ ስለ ሀይሚ ማለት ነው። ሀይሚዬ፣ የኔ ፍቅር፣ የኔ ማር በጣም ነው የምንወድሽ። አንቺም አንጀትሽ እንደቆሰለ፣ አንቺም እንደትናደሽ፣ እኛም ትናደናል። ግን ምንድን ነው ደግሞ እኛ ሰው ስንባል የይቅርታ ልብ መኖር አለብን። ይቅርታ መቀበል አለብሽ ብሩኬ፣ ማመን አለብሽ እንዴ። እናንተ ምንድን ነው እምነት የለም እንደ በውስጣችሁ እምነት የላችሁ አይደለም? ምንድን ነው ፍቅረኛሞች ምትሆኑት? እንዴ! ብሩኬን ካላመንሽ ብሩኬ አንቺን ካላመነሽ ምንድን ነው ምንድን ነው ትርጉሙ የእናንተ ፍቅር? እስቲ ንገሩኝ። ለጠላት መንገድ እየከፈታችሁ ምንድን ምን ላይ ነው ትርጉሙ፣ የናንተ ፍቅር ትርጉሙ አይገባኝም። ይሄን አል እምነት ከሌለ አንቺ ለሱ ይቅርታ ካላደረግሽ፣ እኛስ ምን ድሮ ነው ብሩኬ ማለት ነው። እኛ ምን እናርገው? እሺ፣ እኛ እንስቀለው ማለት ነው ብሩኬን? በቃ አንቺ ይቅርታ ካላደረግሽለት አሁን፣ እና ቃለን እኮ አጥፍቷል። ይሄ ልጅ እኮ አላጠፋም እያልኩ አይደለም፣ በደንብ አጥፍቷል። አልጋ ላይ አመቶ ቤት ውስጥ ማድረጉ ሁሉ ነገሩ አስቀያሚ ነገር ነው። በቃ አዎ፣ ትክክል ነው ግን፣ ምንድነው እዚህ ጋር ደግሞ እምነት የሚባል ነገር አለ። ከምንም በላይ እምነት ነው፣ ለሰው ልጅ ለፍቅር እምነት ነው። ብሩኬን አሁን አሳልፈሽ እየሰጠሽ ነው ያለሽው፣ ሀይሚዬ እኔ ፍቅር አንቺ አልገባሽም። ብዙ ጠላቶች እሱን ለማዋረድ እሱን ሴት ይወዳል፣ ሴተኛ ነው፣ ሱሰኛ ነው፣ የሴት ሱስ አለበት በጣም ብዙ ሰው ኮሜንት የሚጽፈው። አንቺ ደግሞ ለእንደዚህ አይነት ነገር ቦታ ሰጥተሽ ስትሰጪ ደግሞ በቃ እድል ከፈሽላቸው ማለት ነው። ስለዚህ እባክሽ ሀይሚዬ ተረጋግተሽ ይቅርታውን መቀበል አለብሽ። ከብሩኬ ከመጣለት ምንም ለአንቺ የሚያዋጣሽ ነገር የለም። ፍጼም ዛሬ መጥቷል። ፍጼም እንኳን አፉን ሳይከፍት ነው የተለያያቸው። መናገር እየፈለገ ማውራት እየፈለገ ምንም እድል እንኳን ሊሰጠው አልተቻለም። ብሩኬ ደግሞ እችን ይዛ መምጣት የለብም። አንተ ጥፋት ደግሞ አንዳንዴ ደግሞ አንተ የምታረጉን ነገር ደግሞ ብሩኬ አታውቀውም። እኔ ለምን እንደሆነ አላውቅም። ታጠፋለህ፣ ድጋሚ ጥፋት ትጨምራለህ። ለምን እንደሆነ አላውቅም ብቻ ለምን እንደዚህ እንደምታረግ ብቻ አላውቅም። ሕጻንነቱን ልጅነቱን እናንተ መሃል ምን እንዳለ ብቻ አላውቅም። ብቻ እኔ እንጃ ምን እንደምታረጉ ሁሉ አይገባኝም አንተ እሷን ከማምጣት ለሃይሚ አበባ ገዝተህ ወይ ሽቶ ገዝተህ ወይ ቾኮሌት ገዝተህ እሷን ማባበል ሲገባክ ድጋሚ ሌላ ጦስ ይዘህ ትመጣለህ ለምን ይዘህ ትመጣለህ ምን ትሰራለች ይዘህ ስመጥብጣው እች ሸክላ ራስ ደግሞ ስለ እኛ ስለ አንቺ አብራሪ አላንሽም ቤኔ ማ ቤት አንቺን አብራሪ አላንሽም ማንሽ ስምሽ ስምሽን አላቆም ስለ አንቺ እኛ አብራሪ አላንሽም ምን ይስለ ነኝ ምን ምን እኔ የምትይው ነገር እኛ አይመለከተን ስለ አንቺ ስለ አንቺ ማወቅ አንፈልግም ማንን እንወቃልሽ ስለ አንቺ እኛ ስለ አንቺ ማወቅም አንፈልግም። እናመሰግናለን። መሀላቸው ገብተሽ ስለበጠበትሽ እንዴ፣ እንደውም ዛሬም አልመጣም አልነበረብሽ። የምን ይቅርታ አልፈልግም፣ በቃ የአንችን ይቅርታ በቃ ይቅርታ በቃ ተቀበቀ ደም ይቅርታ ብቻ አይደለም ተመልሶ መምጣትም አያስፈልግም። ብሩኬ፣ ጥፋት ላይ ጥፋት፣ ጥፋት ላይ ጥፋት ለምን እንደምጨምር አላውቅም። ባለፈውም እንደዚህ ጥፋት ላይ አንተ እኮ ይቅርታ ብሎ ብዙ ነገር ይቅርታ ማለት ትችላለህ። ስለዚህ ይቅርታ ደግሞ ኃይሚ ይቅርታ መቀበል አለባት። ልጅነት እንደ ልጅነት አያደርጋችሁና እናንተ ምንድን ነው ግን ችግራችሁ? እንዴ ፕራንክ ነው ተባለ በቃ አይደለ፣ ሃይሚ ፕራንክ ነው ከተባለ ምንም ሊደረጋችሁም በቃ ፕራንክ ነው አምነሽ መቀበል ነው ያለብሽ ይሄን ነገር። እንዴ ብሩኬ፣ አንቺንም እኮ ስንት ፕራንክ ስታደርጊ እኮ ይቅርታ አድርጎልሻል አይደለ? እንዴ ከቀለበት በላይ ነገር አለ። ቀለበት አድርገሽ እኮ ቀለበት አርጋል አርጋለው ብዬለሽ እኮ ስንት ነገር እንትን ብለሽ እኮ እሱ ፕራንክ እንኳን ሳይሆን ይሄ ነገር ይቅርታ አድርጓል። ይቅርታ ልብ ደግሞ ያስፈልጋል እኔ ሀይሚ የኔ ፍቅር የኔ ውድ እኔ በጣም ነው የምወድሽ ግን ግግም የምትይው ነገር ግግም ስት ደግሞ ታናድጅኛለሽ። መገገም የለብሽም። ለጠላት ቦታ መስጠት መክፈት የለብሽም። ስንት ነገር ነው እናንተ እናንተን ለማጣለት እናንተን ለማላየት ስንት ነገር ነው የተደረገ ያለው ብር እንኳን እስከ መከፈል ድረስ ተደርሰዋል እኮ። እንዴ እናንተ ይህን ነገር ካልተቋቋማችሁ እምነትና ቃል ክዳን አጠገባችሁ ከሌለ ለምንድን ነው የእናንተ ፍቅር እንደዚህ የሚሆነው? ፍቅር ማለት እኮ እንደዚህ አይደለም። እኔ ፍቅር ለኔ እንደዚህ አይደለም። እኔ ጓደኛዬን ፍቅረኛዬን ፕራንክ አርጎኝ ካላመንኩት ምን ዋጋ አለው? ይሄኮ ዋጋ የለውም። በቃ ይሄኮ ለወደፊትም እኮ ለእናንተ እኮ ጥሩ አይደለም። ለወደፊትም ያሳስባል። እናንተ ፍቅር፣ እናንተ ትዳር ለመኖር ያሳስባል። ይሄ እንደዚህ አይነት ነገር እምነት ውስጣችሁ እስከ ሌለ፣ ማመን ውስጣችሁ እስከ ሌለ፣ በጣም ነው የተናደርኩት ዛሬ። መቤቴን እኔ ቅድም ነግራችሁ ነበር፣ ከፍጽሄ ጋር እንደሚመጡ ነግራችሁ ነበረ። ፍጽሄን እኔ ነግሬው ነበር። ለፍጽሄም ቅድም ደውዬልን ነበር። ነግራችሁ ነበር። ቅድም ጠዋት በሰራሁት እኔ ሞክራለሁ ብሏል። ያው ሀይሜ እልህ እልህ ስላለባት ትንሽ መረጋጋት አለባት ምናምን ነበር ያለኝ። ያው ዛሬ ይዟቸው መጣ። እንግዲህ ይሄው እንዳያችሁት ነው፣ ድብድብና ሁለ ነገር ነው ያየንበት። የተፈጸመበት ነገር ነው ያየነው። በጣም ያሳፍራል። እንደዚህ አይነት ነገር በእናንተ መሀል ሲፈጠር በጣም ያሳፍራል። እግዚአብሔርን ነው ምላችሁ። እኔ እንጃ፣ እኔ በዚህ መልኩ እናንተን አልጠብቃችሁም። በቃ ተው እንጂ ረፉ። ለምንድን ነው ኦዴንስ የምታሳዝኑት? እኔ በጣም ነው ያፈርኩት። እግዚአብሔርን ለእናንተ በቃ እንዴ፣ ለምን እንደዚህ ይሆናል? እንዴ ፍጽስ እንዲያወራ ለምን ነው እድል ያስጣችሁት? ሰው ማክበር አለባችሁ። ጓደኛችሁ ነው ጓደኛችሁ፣ ቁሙ እናንተ። ጭቅጭቅ ምናምን ልጅቷን መምጣት የለባትም ነበረ። ማይደረግ ነገር ሁሉ ነው የተደረገው። በቃ እዚህ ጋር ምንም በቃ ምንም የእሷ መምጣት ራሱ ጸብ ነው። የሷ መምጣት ትልቅ ጸብ ነው የሚነሳው፣ ትልቅ ነገር ነው የሚነሳው። ብሩኬ፣ እኔ እንጃ ብቻ ምን ብዬ ወንድሜ እንደማስረዳ ብቻ እኔ አላውቅም። እናንተ እኔ ትልቅ ምክር ያስፈልጋቸዋል። እግዚአብሔርን ነው ትልቅ ምክር እንዴ አሁን እኮ ልጅነት የለም እኮ እናንተ። ከሁሉ ልጆች አትበቀል ልጆች አይደላችሁም እኮ ሁሉን ነገር ትያውቃላችሁ። እንዴ ፍቅራችሁን ማለምለም ሲገባችሁ ማጨለም። እንዴ ከኔ እራቅ ምናምን አይሚላም ልሉ ካንቺ ምርቀው። እንዴ ከኔ እራቅ አልፈልግም ከሷ ጋር መኖር ትችላለ ምናምን። ለምን እንደው ከሷ ጋር የሚኖረው አንቺን እየወደደ በግድ ከሷ ጋር መኖር አለ። እንዴ እኮ ፕራንክ ነው። እንዴ ምን አይነት ንግግር ነው? እኔ በጣም ምን የሚደብረው ማርያም፣ እንደዛ ይሄ ውሳኔ በጣም ይደብራል። ይሄ ውሳኔ ጥሩ አይደለም በቃ ብሩኬም ዛሬ በቃ እውነት በቃ ይቅርታ ለማለት መጥታ ይቅርታውን መቀበል ነበረባት። አይሚ እውነቴን ነው የምናገረው፣ ይቅርታው መቀበል ነበረባት። አዎ እኛም ተናደናል እኮ እኛም ተናደናል እኮ፣ አንቺ ስላናደደች ተናደናል፣ በጣም ተቃጥለናል። እንደዚህ ነገር መሆን ነገር እንደሌለበት ነው። ስለዚህ እባካችሁን አብርዱት በቃ ነገሩን። ለጠላት ደስ አይበለው ነው የሚለው። እውነቴን ነው የምናገር። በጣም እኔ መናገር ሁሉ ያቃተኝ እግዚአብሔርን፣ ቪዲዮን ሳይው ማለት ነው ማርያምን ስሜታዊ ሆኜ ነው የምናገረው፣ በጣም ስሜታዊ ሆኜ ነው እየተናገርኩ ያለሁት። በጣም ብዙ ልጆች እየተናደዱ ነው፣ በጣም ብዙ ልጆች እያዘኑ ነው ያሉት። ለምን እንዴ ማይደረግ ነገር ነው ዛሬ በቃ ማይደረግ ነገር በቃ ይቅርታ። እኮ የእናቴ አባት ነው እንዴ? ሰው የገደለም እኮ ይቅርታ ተባብሎ እኮ ይለያያል፣ እንኳን እንደዚህ አይነት ነገር ፕራንክ ነው ተብሎ ማለት ነው። ስለዚህ ሀይሜ ባክሽን ለጠላት ቦታ ትስጪ ነው የምለው። እኔ ለሁለታችሁም ነው የምናገረው፣ ሚዛናዊ የሆነ ንግግር ነው የምናገረው ለሁለታችሁም እንዲገባችሁ ብዬ ነው የምናገረው። እናንተ መሀል ላይ ምንም ነገር መግባት የለበትም። እናንተ መለያየትም የለባችሁም። እቺ ኩክኒያም ልጅን አስገብታችሁ አንዲት ኩክኒያም ሴት ጋር መጣላት የለባችሁም። እኔ ከስንት ሰው ጋር እንደዚት ቪዲዮ ስሰራ ያዩዋት፣ ከስንት ወንድ ጋር ነው ያዩዋት። ስለዚህ ባካችሁ ተው በቃ። እኔ ራሴ ማሪያም በጣም አሞኛል። ለማንኛውም ቤተሰብ ወዳችኋለሁ። ላይክ አድርጉ፣ በእናት ላይክ እያደረጋችሁ ይሄ ቪዲዮ እነ ብሩኬ ጋር እንዲደርስ ያልኩ ላይክ ላይክ አድርጉ። በቃ እግዚአብሔርን ነው እምላችሁ። በጣም ተናድጃለሁ።